ኢትዮጵያ ወደብ አጣችው አሁን ነው ወይ አገር በመክዳት የምትከሱ ከሆነ ለምን ምኒልክን አትከሱም ኤርትራን ከጣሊያን ጋራ ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው በዚያ ከሆነ መሄድ አለብን ምኒልክን ነበር መክሰስ ያለባችሁ ሁለተኛው ኢትዮጵያ ወደብ አጣችው አሁን ነው ወይ አገር በመክዳት የምትከሱ ከሆነ ለምን ምኒልክን አትከሱም ኤርትራን ከጣሊያን ጋራ ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው በዚያ ከሆነ ምን ሄድ ያለብን ምን ሊክ እንብር መክሰስ ያለባቸው። ሁለተኛው በጣም በሚገርም ሁኔታ ምናልባት የኢህአዴግ ተከራካሪዎች በተለይ አቶ ሬድዋን ሀሳቦትን ሲያቀርቡ በጣም ጥሩ ተፋሰስነት ወይም ፍሎ ስላለው ስላለው የሚናገሩት ነገር እውነት መስሎ ይታያል። ግን በውስጡ ብዙ ችግሮች ያሉት ብዙ ስህተቶች አሉት። አሁን ኢህአዴግ የአገር አንድነት የሉዓላዊነት ጠበቃ። ተቃዋሚዎች የሀገር አንድነት የሉዓላዊነት ጠላት ተደርገን ነው የቀረብነው በምን ሂሳብ ይህ ሂሳብ ማወራረድ ካለብን የሚቀጥለውን ምሳሌ ማየት አለብን በመጀመሪያ ደረጃ የኢትዮጵያን ብሔራዊ ጥቅም አሳልፎ የመስጠት ችግር ቅድም የተከበሩ አቶ እሰየ እንዳሉት ከባድመ ጦርነት በኋላ ከአልጀርስ ስምምነት በኋላ ከ93 ተሐድሶ በኋላ የመጣ ችግር አይደለም። በሱ አንስማማም እናንተም ሆናችሁ ኢህአዴጎች ገና ከትምህርት ቤት ከከተማ ወደ ጫካ ስትገቡ ጀምሮ የነበረ ችግር ነው። ችግሩ የሚጀምረው ጫካ እንደገባችሁ የኤርትራ ሕዝብ ጥያቄ የቅኝ ግዛት ጥያቄ ነው ብላችሁ በዓለም ለመጀመሪያ ጊዜ የጥቁር አገር የሆነችውን ኢትዮጵያ በቅኝ ገዥነት መክሰሳችሁ። በዚህ አላበቃችሁም ለኤርትራ ነጻነት ከሻቢያ ጋር ቆማችሁ በሻቢያ ምሽግ ውስጥ ገብታችሁ ከወቅቱ የኢትዮጵያ ሰራዊት ጋር ተዋግታችኋል። አቶ አርከበ ምናልባት በአካል የነበሩበት ሚሽን ስለነበረ ይሄን የሚክዱት አይመስለኝም። በዛም አላበቃም። ደርግን አሸንፋችሁ ስልጣን ከተቆጣጠራችሁ በኋላ የኤርትራ ህዝብ ሬፈረንደም ከማካሄዱ በፊት ከማንም የዓለም ሀገር ከማንም ድርጅት ቀድማችሁ ለኤርትራ ነፃነት እውቅና ደብዳቤ ጽፋችሁ ነው የሰጣችሁት። የኤርትራ ህዝቡን በሪፈረንደሙ ከባርነትና ከነጻነት የጠበበ አማራጭ ውጭ ሌላ አማራጭ እንዲቀርብ እንዲያደምጥ አላደረጋችሁም። በዚያ ድርድር ወቅትም ወይም በዚያ ሂደትም የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ ለውይይት እንዲቀርብም አላደረጋችሁም። የውጭ መንግስታት ተወካዮች ዲፕሎማቶች ሳይቀሩ በዚህ ሂደት የኢትዮጵያ የባህር በር ጥያቄ መነሳት አለበት ሲባሉ ሲሉ እንኳን ከእናንተ መሪዎች ሲባሉ የነበረው አፋችሁን ዝጉ ነው። በዚህ በተዛባ ሁኔታ ታሪክ ይቅር ሊለው በማይችል መልኩ ኢትዮጵያ የባህር በሯን ካጣችም በኋላ ኢትዮጵያንና ኤርትራን በሚመለከት ያራመዳችሁት አቋም ትልቅ ስህተት የነበረ ነው። ኤርትራውያኖች በኢትዮጵያ ጉዳይ ወሳኞች፣ ፈላጮች፣ ቆራጮች እንዲሆኑ ነው ያደረጋችሁት። በዛ የሁለት ሀገር ግንኙነት ሳይሆን የሁለት ድርጅት ግንኙነት አካሄድ በባድመ ጦርነት እንዲፈነዳና ምናልባትም በሰላሳ በዓመቱ ጦርነት ከሞተው ህዝብ በግማሽ የሚያክል ህዝብ ባድመ ላይ እንዲሞት ምክንያት ነው የሆናችሁት። ይሄ ሂደት በአጠቃላይ ሲከሰት የተከበሩ አቶ ሰየም ኢህአዴጎችም አንድ ላይ ነበራቸው። ስለዚህ የኢትዮጵያን ጥቅም አሳልፎ የመስጠት ጉዳይ በባድመ ጦርነት አይደለም የተጀመረው። ከዛ በፊት ረጅም እድሜና ታሪክ ያለው ነው። ይሄን አምን መቀበል ይገባል። ይሄን ካደረጋችሁ በኋላ ለምንድን ነው እኛን በለዋላዊ ጠላትነት ምትከሱ እንዴ? የባህር በር ጥያቄ ማቅረብ ስተቱ ምንድነው? እኔ አንድም ተቃዋሚ እኛን ጨምሮ የባህር በርን በጦርነት እናስመልሳለን ሲል አልሰማሁም። እናንተ ባድመ ላይ ጦርነት ከፍታችሁ 60 70 ሺህ ህዝብ ሲያልቅ ጦርነቱ ጀስት ነው፣ ፍትሃዊ ነው ጽድቅ ነው። ያለፉት ስርዓቶች ግን ለኢትዮጵያ ሉዓላዊነት አንድነት፣ ለባህር በር ጥያቄ ጦርነት ሲያደርጉ ግን ጠባጫሪነት ነው ወራሪነት ነው ምን ማለት ነው? ስለዚህ ይሄን ጉዳይ በደንብ ህዝቡ ያውቀዋል። ያለፋችሁበት ሂደት ነው ሊካድ የሚችል አይደለም። ሁለተኛ የሉዓላዊነትን ጉዳይ የህዝብ ጉዳይ እንጂ የመሬት ጉዳይ አድርገን አናየውም ብላችኋል። ስተት ነው አወይ፣ የህዝብ ጉዳይ ነው የመሬትም ጉዳይ ነው። በአድመ ለምንድን ነው የምትታገሉት? ውሳኔው ጎጆ ይሰነጥቃል ብላችሁ አይደለ እንዴ? እንደዛማ ባይሆን ኖሮ የባድመን ህዝብ እኮ ወደ ትግራይ አምጥቶ አስፍሮ ያን ውሳኔ መቀበል ይቻል ነበረ። ተገቢ ነው ብዬ ባላምን መሬትም ወሳኝ ነው፣ የሉዓላዊነት አንዱ ጉዳይ ነው። ያለ መሬት፣ ያለ ወንዝ፣ ያለ ተራራ ህዝብ ሊኖር አይችልም። ሁለቱን አስታርቆ ማየት ተገቢ ይሆናል። ስለዚህ የባህር በር ጥያቄ ማንሳት ወንጀልና ስተት አይደለም። ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስተት የሚሆንበት ምንም ምክንያት የለም። ታሪክን ካወቃችሁ በ1890 አካባቢ ኤሪትሪያ በኢጣሊያ ከተያዘች በኋላ በመጥፎ የታሪክ አጋጣሚ ኢትዮጵያ የባህር በሯን አጣች። ያለፉት ትውልዶች ትውልዶች ግን ኢትዮጵያ የባህር በሯን አጣለችና አንድ ጊዜ እጃችን አጣጥፈን እንቀመጥ አላሉ። ለ60 ዓመት ኤሪትሪያ ከኢትዮጵያ ከተነጠለች በኋላ ኢትዮጵያ የባህር በር ካጣች በኋላ ከሁለተኛው ዓለም ጦርነት በኋላ ከፍተኛ የሆነ የዲፕሎማሲ ትግል ተደርጎ በጥሩ የታሪክ አጋጣሚ ኢትዮጵያ እና ኤርትራ አንድ መሆን ችሏል። ኢትዮጵያ የባህር በር ማግኘት ትችላለች። እንደገና ከ30 አመት ጦርነት በኋላ በመጥፈው የታሪክ አጋጣሚ 83 ዓመተ ምህረት እናንተ ስልጣን ስትይዙ ኤርትሪያ ተገንጥላለች። ኢትዮጵያ የባህር በር አጣለች። ታዲያ መጪው ትውልድ ለምንድን ነው ተስፋ የሚቆርጠው? ያለፈው የታሪክ ሂደት እኮ ተስፋ ባለመቁረጥ የነበረውን መመለስ እንደሚቻል እኮ አሳይቷል ታሪክ ነገ ከነገ ወዲያ በጥሩ የታሪክ አጋጣሚ በኢትዮጵያም በኤርትራም ጥሩ መንግስታት ለሀገር የሚቆረቆሩ ለህዝብ አንድነት የሚቆሙ ሲፈጠሩ እኮ ሁለቱ ህዝቦች አንድ ይሆናሉ። ኢትዮጵያ የባህር በር እኮ ታገኛለች። ይህን ትግል በሰላማዊ ትግል ማድረግ ስህተት፣ ወንጀል የሚሆነው ለምንድን ነው? የባድመ ጉዳይ ሲነሳ ትልቅ የሉዓላዊነት ጥያቄ አድርጎ ተደርጎ የሚነሳው የባህር በር ጥያቄ ሲነሳ ትልቅ ወንጀልና ኃጢአት ተደርጎ የሚነሳው ለምንድን ነው? ትክክል እኮ አይደለም። እኛ ይሄን ሁሉ ለይተን ነው የምናየው። በባድመ ጉዳይ ደግፈናል፣ ኢህአዴግን አይደግም በጦርነቱ በሶማሌ ጉዳይ ኢህአዴግን ደግፈናል። ምክንያቱም ድርጅትንና አገርን ላይፋፍ ለደቃ ይቀራል ነው የምናየው። ስለዚህ ከዚህ በዚህ ደረጃ ያለውን የተንሻፈፈ አቋማችሁን ማስተካከል የሚጠበቅ ይመስለኛል። ክርክሩ የ የኢኮኖሚ ስላልሆነ በሊበራሊዝም ያነሳችሁን ጉዳይ አልፈዋለሁ። በጣም የተፋለሰ የተሳሳተ ነው። አንድ ሶስተኛ የሚሆነውን የመንግስት በጀት የምደግፉት ሊበራል ዲሞክራሲ ከሚያራምዱ መንግስታት ነው። አሁን እዚህ ግን ትከሳላችሁ፣ አንፈልግ ምንምን አትሉም። ይሄ ኩራት ካለ በውስጣችሁ የሚያስኬድ አይመስለኝም። ሶማሌም በሚመለከት ከመድረክ የተቋቋመው የተራመደው አቋም ስህተት ነው። አንደኛ እዛ አካባቢ የነበረው የኢትዮጵያ አደጋ በመረጃነት የተገለጸልን በኢህአዴግ ብቻ አይደለም ዩኤን ባቋቋመው ኮሚቴ ነው። አስር የሚደርሱ ከሶማሌ ጋር ድንበርተኛ ያልሆኑ አገሮች በዛ ውስጥ ተሳትፎ አድርገዋል። በመጨረሻ አክራሪው ኃይል በኢትዮጵያ ላይ ጂሃድ ጦርነት አውጇል። ኦጋዴንን ክሌም አድርጓል። ዓለም አቀፍ እውቅና ያገኘውን የሽግግር መንግስት ለመደምሰስ ጥረት አድርጓል። የኤርትራ እጅ በከፍተኛ ደረጃ ግልጽ በሆነ ሁኔታ ታይቷል። ይህን ጉዳይ መደገፍ ነበረባችሁ። ታሪካዊ ስህተት ነው የሰራችሁት። ድርጅትንና አገርን መለየት ስላልቻላችሁ ይህን አጣሞ ማቅረብ ተገቢ አይመስለንም በእኛ በኩል በሊበራሊዝም ጉዳይ ሌላው በሽብርተኝነት ጉዳይ የተነሳ ጉዳይ አለ በምን ሂሳብ ነው ይሄን መድረክ በደንብ መመለስ አለበት ሽብርተኝነትን መዋጋትና የኢትዮጵያን ሙስሊሞች ማስከፋት ምንድን ነው የሚያያይዘው ምንድን ነው የሚያያይዘው ሙስሊሙ ህብረተሰብ እኮ ሽብርተኝነትን እኮ ይዋጋል እኮ ሽብርተኝነት እኮ በእስልምና ሃይማኖት በቁርአን እኮ ድጋፍ የለውም ስለዚህ የኢትዮጵያ ህዝብ ማን ጥርት ያለ መንግስትንና ድርጅትን ለይቶ የሚያይ የውጭ ጉዳይ ፖሊሲ እንዳለው በዚህ ሂደት ያየ ይመስለናል። ስለዚህ በሁለቱም አካባቢ እየቀረበ ያለው ጽንፈኛ አቋም ትክክል ነው ብለን አናምንም። የኢትዮጵያን ብሔራዊ ጥቅም ያስከብራል ብለን አናምንም። ኢህአዴጎች እኮ ኢትዮጵያዊነት እኮ እዳ ሆኖባችሁ እኮ ነው የኖረው። መጀመሪያ ብሔረሰባዊ ማንነታችሁን አስቀድማችሁ ኢትዮጵያዊ ለመሆን እኮ እንደራደራ አይደለም ነው የምትሉት። ኢዴፓ የተመደበለትን ሰዓት ጨርሷል።